ኒሳን አዲስ የኤሌክትሪክ መኪና ለገበያ አቅርበዋል ስሟም ኒሳን ሚክራ ይሰኛል ይህች መኪና ሙሉ ለሙሉ ኤሌክትሪክ ሆና የመጣችው ለመጀመሪያ ጊዜ ነው በነዳጁ ዘመን ከነበራት አቋም በጣም በተሻለ ርዝመትና ቁመት ለገበያ አቀርባለች። ኢሮፕ ስታንዳርድ የተባለላትና ዋጓ በኢትዮጵያ ከነ ቢዋይዲ ጋር የሚነጻጸር ስለሆነ በወር ውስጥ አገር ቤት ጠብቋት የመልኳ ነገር ግን እንደምታዩት ነው ሰላም የተከበራችሁ የቻናል ቤተሰቦች እንደምንሰነበታችሁ እኔ ጆርናሊስት ጉሳ ነኝ። ዛሬም ስለ መኪኖች ልናወራ እዚህ ተገናኝተናል። ኒሳን በአዲስ ብራንድ አስደምሞናል። ብራንዷ ምን ያክል ኪሎ ሜትር ትጓዛለች፣ ዋጋዋ ስንት ነው የሚሉትን ሙሉ መረጃ ዛሬ ማስተላለፍላችሁ ነው የሚሆነው። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው ምጠይቃችሁ። የሀገራችን የመኪና ገዢዎች ማወቅ የሚፈልጉት አንድ ነገር አለ፣ አስተማማኝነት። ምክንያቱም ሁሉም ሰው የገዛውን መኪና አትርፎ መሸጥ ባይችል እንኳን ያወጣውን ገንዘብ በተገለገለበት መኪና መመለስ ይፈልጋል። በእርግጥም ይህ አሰራር ከአፍሪካ ኢኮኖሚ ጋር የተግባባ ይመስላል። ምንም እንኳን የኤሌክትሪክ መኪኖች ሪሴል ቫሌያቸው የወረደ ነው ቢባልም ዋጋቸው ሲቀንስ ግን አይስተዋልም። ይህንንም በቢዋይዲ ሴጉል ማየት ይቻላል። ቢዋይዲ ሴጉል የመጣ ሰሞን 1 ሚሊዮን 600 ሺ ብር ሲሸጥ እንደነበረ ሁላችንም እናስታውሳለን። በዓለም አቀፉ መረጃ መሰረት ከዚህ በኋላ ያገለገለው በግማሽ ይሸጣል ብለን ስንጠብቅ የገጠመን ተቃራኒው ነው። መኪናዋ አሁን እየተሸጠ የሚገኘው 3 ሚሊዮን ብር ነው። ልብ በሉ 3 ሚሊዮን ብር! ይህ የኢትዮጵያ የመኪና ገበያ ተአምራዊ ገጽታ ካልሆነ በየትኛውም ሀገር የሚከሰት ነገር አይደለም። ዛሬ ማስተዋወቃችሁ ብዙ ሰዎች ስለተደመሙባት አንዲት ቀሽቲ መኪና ነው። ቀጣዩዋ የራይድ መኪና ተብሎላታል። የመኪናዋ ብራንድ ኒሳን ይባላል። ቀድሜ ስለ አስተማማኝነት ለምን እንዳነሳው የገባችሁ ይመስለኛል። ኒሳን እንደምታውቁት በኢትዮጵያ ከፍተኛ ባለስልጣናትና ባለሀብቶች የሚነዱት ብራንድ ነው። ኒሳን ፓትሮል ኢንፊኒቲና መሰል መኪኖች አስታወሳችሁ አይደል? መኪናዋን ስታዩት የምታሳሳ ልክ እንደ ሴቶች አማላይ ናት። ዳይሜንሽኗም አነስ ያለ ነው። ከቶዮታ ኮሮላ 10% ያከል ያነሰ ነው። ሀገራችን በስፋት ከሚገኙ መኪኖች ሱዙኪ ስዊፍትን ቁርጥ ናት። ከቻላችሁ ወንዶች የችን መኪና ገዝታችሁ ለሴቶች ይሰጧት። ፈ የሚገርም ስጦታ። ምክንያቱም እንዲሁ ስታዩት መኪናዋ ሴት ነው የምትመስለው። ልክ ሱዙኪ ስዊፍትን ሴቶች የግላቸው እንዳደረጓት እቺን መኪና የግላቸው ያድርጓታል ብዬ አስባለሁ። ኒሳን ሚክራ የሦስተኛው ትውልድ አስደናቂ መኪና በተለይ በውበት የሚደርስባት የለም። የተከበራችሁ የቻና ለቤተሰቦች ስለ መኪናዋ በደንብ አድርጌ ግልጽ አድርጌ አሳያችኋለሁ። አሁን ስፔሲፊኬሽኑን ለመናገር ፍላጎቱ ስላለኝ የተወሰነ ስለ ስፔሲፊኬሽኑ እነግራችኋለሁ። ይህች መኪና ለገበያ የቀረበችው በታዋቂው የመኪና አምራች ሪኖልት ነው። ሙሉ ነገሯም ሪኖልት ፋይፍን ይመስላል። ይህም ማለት ሪኖልት ፋይፍ ቆዳውን ቀይሮ በሌላ መልክ ተከሰተ እንደማለት ነው በሌላ ብራንድ ይህ እንዴት ሊሆን ይችላል? በገበያው ላይ ተጽዕኖ አይፈጥርም የሚሉትን ጥያቄዎች በደንብ አድርጌ መልሰላችኋለሁ። አስቀድሜ ግን ሬኖልት 5 ያለውን ስፔሲፊኬሽን ከነገርኳችሁ በኋላ ወደዚህኛው መኪና ስፔሲፊኬሽን እመጣለሁ። ሬኖልት 5 በአውሮፓ በተለይ በሚኒ ካር ደረጃ በጣም ታዋቂ የሚባል መኪና ሲሆን ከፐርፎርማንሱ ልጀምርላችሁ የመኪና ከ0 እስከ 62 ማይል ፐር አወር ለመጓዝ 9 ሰከንድ ይፈጅበታል። ባትሪ ፓኩን ስንመለከት ደግሞ 40 ኪሎዋት አወር እና 52 ኪሎዋት አወር አማራጭ አለው። ባለ 52 ኪሎ ዋት ሃወር ባትሪው 7.9 ሰከንድ ይፈጅበታል ከዜሮ ተነስቶ እስከ 100 ኪሎ ሜትር ለመጓዝ። ቶፕ ስፒዱን ስንመለከተው 124 ማይል ፐር ሃወር ወይም 200 ኪሎ ሜትር ፐር ሃወር ይጓዛል። ሞተሩን ስንመለከት ሲንክሮነስ ማሽን የተገጠመለት ሲሆን ፓወሩ 120 ቢኤችፒ ነው። ቶርኩን ስንመለከት 125 ኒውተን ሜትር ሲሆን ተውንጊ ካፓሲቲው ደግሞ 500 ኪሎ ግራም ነው። ባትሪ ካፓሲቲው ከ40 ኪሎዋት ሃወር እስከ 52 ኪሎዋት ሃወር አማራጭ ያለው ሲሆን 40 ኪሎ ዋት አወሩ በዝቅተኛ ዋጋ ይሸጣል ከፍ ባለ ዋጋ ደግሞ የሚሸጠው ባለ 52 ኪሎ ዋት አወሩ ነው። ሬንጁን ስንመለከት ደግሞ 192 ማይል ማለትም በአንድ ጊዜ ቻርጅ 308 ኪሎ ሜትር መጓዝ ይችላል። ይህም ከነ ቢዋይዲ ሴጉል ና ከነ ቻንጋን ኢስታር የተሻለ የሚባል ና ኢትዮጵያ ውስጥ ቢገባ በአማራጭ ደረጃ ጥሩ አማራጭ የሚባል መኪና ሊሆን ይችላል። ሌላኛው አማራጭ ደግሞ 52 ኪሎ ዋት አወር የተገጠመለት ይህ ትሪም ሌብል 252 ማይል መጓዝ የሚችል ሲሆን በአንድ ጊዜ ቻርጅ 400 ኪሎ ሜትር መጓዝ ይችላል እንደማለት ነው። ቻርጂንጉን ስንመለከት AC 11 kW ዲሲ ደግሞ 80 kW ራፒድ ቻርጅ ይጠቀማል። ከ10 እስከ 80% ቻርጅ ማድረግ የሚቻል ሲሆን 30 ደቂቃ ብቻ ይፈጅበታል በፈጣኑ ማለት ነው። በቤት ውስጥ ደግሞ በ7 kW ከ6 እስከ 9 ሰዓት ብቻ ፉል ለማድረግ ይፈጅበታል። ዳይሜንሽኑን ስንመለከት ደግሞ ርዝመቱ 3922 ሚሜ ስፋቱን ስንመለከት ደግሞ 1774 ሚሜ ዊዝ አውት ሚረር 2020 ሚሜ ዊዝ ሚረር ይሆናል ማለት ነው። ርዝመቱን ስንመለከት ደግሞ 1498 ሚሊሜትር ነው። ዊል ቤዙ 2540 ሚሊሜትር። ኪው ዌይቱ ደግሞ 1372 ኪሎግራም ነው። ቦት ቮሊዩሙን ስንመለከት 326 ሊትር በሚኒመም ደረጃ መጫን የሚችል ሲሆን 1106 ሊትር በማክሲመም ደረጃ መጫን ይችላል። ከመሬት ያለው ከፍታ 145 ሚሜ ሲሆን ከመሬት ያለው ከፍታ 145 ሚሜ ሲሆን ኢትዮጵያ ውስጥ ካሉት ከነ ቢዋይዲ ሴጉልም ሆነ ከነ ቻንጋን ኢስታ የተሻለ ከመሬት ያለው ከፍታ አሪፍ ነው። ጊር ቦክሱ አውቶማቲክ ነው። ፍሮንት ዊል ድራይቭ የሚባል ሲሆን ኢሮፕ ስታንዳርድ ብሬኩን ስንመለከት የፊት ለፊቱ ዲስክ ሲሆን፣ የኋላው ደግሞ ድራም ብሬክ ነው። መልካቸውንም ስትመለከቱት በጣም ብዙ ነገራቸው ተቀራራቢ ነው። የተከበራችሁ የቻና ቤተሰቦች የዚህም መኪና ስፔሲፊኬሽን የምነግራችሁ የአዲሷን የኒሳንን መኪና በደንብ አድርጋችሁ ለመረዳት እንዲጠቅማችሁ ነው። ምክንያቱም ሪኖልት ቺኑ መኪና ሪባጅ በማድረግ ወይም ወደ ኒሳን በመቀየር ነው ለገበያ ያቀርባት። በመልክ ደረጃ ግን የተወሰነ የመለያየት ሁኔታዎችን ተመልክቻለሁ። የተከበራችሁ የቻና ቤተሰቦች አሁን ደግሞ የኒሳን ሚክራን ስፔሲፊኬሽን ልንገራችሁ። ኒሳን ሚክራ እንደተነገረላት ባትሪ ካፓሲቲዋ 40 ኪሎ ዋት እና 52 ኪሎ ዋት ባትሪ አማራጭ ያላት ሲሆን ኮምፕሊትሊ ከሪኖልት 5 ጋር ኮምፕሊትሊ ተመሳሳይ ነው። ቀደም እንደነገርኳችሁ ሬንጅዋንም ስንመለከት እስከ 400 ኪሎ ሜትር ሬንጅ እንደሚኖራት ተነግሯል። ይህም ከሪኖልት ጋር ተመሳሳይ ነው። 52 ኪሎ ዋት አወር የተገጠመለት የሪኖልት መኪና 400 ኪሎ ሜትር ሬንጅ እንዳለው ተናግሯል። ስለዚህ ኮምፕሊትሊ ተመሳሳይ ነው ሬንጁ። ክብደቱን ስንመለከት 1500 ኪሎ ኪሎ ግራም ሲሆን ባለ 40 ኪሎ ዋት ሃውሩ 94 ኤችፒ ወይም ሆርስ ፓወር ማመንጨት ይችላል። 52 ኪሎ ዋት ሃውሩ ደግሞ 122 ኤችፒ ነው። ሆርስ ፓወር ላይ ስትመለከቱ ሪኖልቱ ላይ የተወሰነ 200 ምናምን ይገባል። ሆርስ ፓወሩ እዚህ ላይ ግን 122 ኤችፒ እንደሆነ እየተነገረ ይገኛል። ከዜሮ ተነስቶ እስከ 100 ኪሎ ሜትር ፐር አወር ለመጓዝ 8 ሰከንድ የሚፈጅበት ሲሆን ከሪኖልቱ ጋር ኦሬዲ ተመሳሳይ ነው ማለት ነው። ይህንኑ መኪና በሪኖልት ታገኙት ትችላላችሁ። እሱም ሆርስ ፓወሩ 218 ታገኛላችሁ በዛኛው በሪኖልት 5 ላይ። ይህም አሉ ከሚባሉት መኪኖች ራሱ የተሻለ ፓወር ነው ዋናው ማወቅ ያለባችሁ መኪናው ሜድን ቻይና ሳይሆን ሜድን ፈረንሳይ የሚባል በመሆኑ ምናልባት ስሙ የተሻለ ሊሆን ይችላል ብዬ ገምታለሁ። በተለይም የኒሳን አርማ ቅርጽ ያለው ክብ የኤልኢዲ የፊት መብራቶች በጣም ያምራሉ። በተለይ ከውበት አማራጭ አንጻር ስትመለከቱት ከሌሎች መኪኖች በጣም የተሻለ ነው። ከፊትም ከኋላም ስትመለከቱት እጅግ የሚያምር ገጽታ አለው። የተከበራችሁ የቻናሌ ቤተሰቦች እንደ ባለሙያ ስመለከተው ግን በዋጋው ምክንያት ከቢዋይዲ ጋር ተወዳድሮ ይህንን መኪና ለመሸጥ አዳጋች የሚያደርግበት ይመስለኛል፣ የሪኖልት ካምፓኒ ምክንያቱም ራሱ ሪኖልት ቆዳውን ቀይሮ በኒሳን ስም እንደመጣ እየተነገረ ይገኛል። መኪናውን እንግዛ ወይ ካላችሁ የተወሰነ ግን ማንገራገሬ አይቀርም። የተከበራችሁ የቻናል ቤተሰቦች ባለፉት ሁለት ቀን ለገበያ የቀረበው ወይም ለእይታ የቀረበው ኒሳን ሚክራ የተባለው መኪና ዛሬ አስቃኛችሁ። በሌላ ፕሮግራም እንገናኛለን። ቻው።